ወይ ዘንድሮ አለ የፍሬም ታመሩ እናንተ። ዛሬም እንግዲህ ነፃነት፣ ይቺ ቆንጅዬ ልጅ ይዛ መጣለች ማለት ነው። እንግዲህ ልጅ የአላህ ስጦታ ነው። ልጅሽ ከሆነች አላህ ያሳድግልሽ። ነገር ግን እንዴት ነው ይሄን አክል እስከምትደርስ ድረስ ቤተሰብ ያላወቀው ማለት ነው። በግራ በቀኝ እኮ እያፈጠጡባት መጡ እህት ነኝና ወንድም ነኝ ባዮች ማለት ነው። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሁኑ። መቼም የአብርሃም ልጅ ነው እንደማቲ እርግጠኛ ነኝ። እውነት የአብርሃም ልጅ ነው ብለሽ ግን ከዋሸሽ የኔናት ዲኤንኤ የሚባል አዋራጅ ነገር አለ። እንዳትዋረጅ ነጽ ማለት ነው። አሰላሙ አሌይኩም ራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችኋል። አያብዛልኝ ላላፊ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱ በመጫ ቤተሰብው ነው። ከዚህ በቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታረጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። እንግዲህ ነፂ ዛሬም ደገመችው ማለት ነው። ትላንትና ፎቶ ለጥፋለን ከምንው አፈረጠችው የማን ልጅ መሆኑን ተናገረች ስንል ሳትናገርም በደፈናው እንግዲህ አሻሽታ ሄደች ማለት ነው። እንግዲህ ነፂ በዚህ አጋጣሚ ማለት ነው አባቱንም ቅድመ አያቱንም ቅምቅም አያቱንም ሳይቀር ተናገሪ ለምን የወሬ ጥማት ስላለብን ማለት ነው። እኛ ይሄ የተንጠለጠለ ወሬ አንወርድም። እንግዲህ ዛሬ ማምሻ ዋናውን ነገር ይጠብቁኝ ብላለች። ወንድሟ ነው እንደ ፍቅረኛዋ ነው ብቻ ያላቅም፣ አቤላ የሚባለውን በቀኟ እያፈጠጠባት እህቷ ደግሞ በግራዋ እያፈጠጠችባት መጥታለች ማለት ነው። እኔ ምለው ቤተሰብ ይችን የምታክል ትልቅዬ ልጅ እንዴት ቤተሰብ ሳያቅ። እንግዲህ ትላንትና እንዳያችሁት ማነው የሚባለው ልጅ ቤት ነበር ቪዲዮ የተለቀቀው ማለት ነው። እሱንም ዋናውን ነገር እኮ ተፈቷል። በዚህ ጉዳይማ እጄን አላስገባም ብሎ በጣም ፈርቶ እያያችሁት ነበረ ማለት ነው። እሷም ለምንድን ነው እማትተባበረኝ እያለች ነበር በድፍረት ማለት ነው። አንቺ ለወለች ሌላው ምን አገባው? አንቺ እስከዛሬ ድረስ ደብቀሽ የተቀመሽ እናንተ እንቁላል ቀስ በቀስ በእግሯ ትሄዳለች የሚባለው ነገር እውነት ነው። ለምን እያንዳንድሽ ወልዶ የደበቀ ቀስ እያለ እያወጣ ነው ያለው ማለት ነው። ቀስ እያለ ለነገሩ እኮ ውዶች፣ ከዚህ ከዚህ በፊት እኮ ይሄ ሁሉ ሲከሰት አንደኛ ስልክም አልነበረኝም፣ ሁለት ደግሞ ዩኒቨርሲቲ ላይ ነበርኩ እያለች ነው። ጠርጥር፣ ቤተሰብ ጠርጥር። አሁን ማን እየጠረጠርኩ ነው? እናንተ እየጠረጠርኩ ነው። እዛ አካባቢ ወልዳ ነው እቺ ልጅ የደበቀችው ማለት ነው። ብቻ እኛ ከየትም ውለጂ፣ ከየትም ውለጂ፣ ከየትም ደብቄ አይመለከተንም። ነገር ግን ደግሞ አሁንም ለአብርሃም ብለሽ ስም አጥፍተሽ እንዳትመጪ። እውነት ነው የምልሽ ለአብርሃም ብለሽ ማለት ነው። ምክንያቱም ከጎሮሮች ላይ ነው የምንቆመብሽ ማለት ነው። እስከ ዛሬ ድረስ የት ነበርሽ? አሁንም የት ነበርሽ? ሸኖ የምልሽ ማለት ነው። ከዚህ በፊት ፎቶሽን እየለጣጠፈን የአብርሃም ፍቅረኛ ና ምናምን ስንል ስንቀባጠር እስከ ዛሬ ድረስ ቁጭ ብለሽ፣ አሁን ደግሞ ጭራሽ ማጣላትሽን አንሶች ማለት ነው። እንግዲህ ልጅ ይዘሽ መጥተሻል ማለት ነው። ልጅሽ ከሆነች እንደ አላህ ያሳድግልሽ። እኔ በልጅ ምንም ነገር አልናገርም። ልጅ የአላህ ስጦታ ነው። ነገር ግን እስከ ዛሬ ድረስ ቁጭ ብለሽ ምን ለማድረግ ነው የመጣሽው ማለት ነው። እኔ ግን አሁን ላይ ሳስበው ለበቀል የመጣሽ ነው የሚመስለኝ ማለት ነው። ነዚህ ይቅርታ አድርጊልኝ እና ለመበቀል የመጣሽ ነው የመሰለኝ ምክንያቱ አብርሃም የድሮ ኤክስሽ ስለሆነ አሁን ጥሩ ሁኔታ ላይ ስለነበረ ትዳሩን ይዞ ተረጋግቶ ስለተቀመጠ ከሩት ጋር እ ለማለያየት ብለሽ ያው አንቺን ትቶ ወደዛ ስለሄደ ለማለያየት ብለሽ ሆን ብለሽ እየመጣሽ ነው የመሰለኝ ማለት ነው። እናም ነዚህ እንደነገርኩሽ ነው የአብርሃም ስም ለማስጠፋት ብለሽ በይበልጥ አሁንም ትዳራቸው ያው አደጋው ላይ ጥለሽዋል። እስከነ ጭራሽ ሆኖን ደግሞ ሰማንያቸውን እንዲፈቱ ወይም ደግሞ ሰማንያቸውን እንዲያደርጉ ለማድረግ ብለሽ አብርሃምን ስሙን ከጠረሽ እውነቴን ነው ምልሽ ዲኤንኤ የሚባል ነገር አለ። ፀጉር ይሰጣል፣ ምራቅ ይሰጣል። ከዛ በኋላ ግን አባቱ ሌላ ሰው ሆኖ ግን እንዳትዋረጅ ነው የምለው ማለት ነው። ለምን መሰላችሁ? ይሄን የምለው ማለት ነው። ዋናው ነገር ዛሬ ባታጠብቁኝ ስላለች እኮ ነው ቤተሰብ አልተጠራጠራችሁ? ዋና ነገር ስትል እኔማ አእምሮዬ ወደዛ ነው የሄደው ወደ አብርሃም፣ በቃ አብርሃም እንደምትል ነው ለምን የወንድሟም አደነጋገጥ የእህቷን መደንገጥ። በጣም የሚገርም ነው ማለት ነው። እናም ነጽዬ፣ ተረጋጊ ተይ ተይ ተይ ተይ ያጣለሻቸው አንሶች ደግሞ አሁንም በእሱ ልጅ አለኝ ልቲ ብቻ እንዳይሆን እንግዲህ እንጠብቃለን። ቤተሰብ እውነት ነው የምላችሁ እኔ አልፋታትም፣ እኔ አልፋታትም። ምክንያቱም ከዚህ በፊት ከአንድም ሁለት ከሁለትም ሶስት ከሶስትም አራት ቪዲዮ ሰርተናል፣ ፎቶን እየለጣጠፍን ማለት ነው። በዛን ሰዓት እውነት ልጅ ያላት ነገር ከሆነ አትወጣም ነበረ፣ የተደብቃ ነበረ። ዛሬ ላይ እኮ ስልክ ባይኖራችሁ እንኳ በጓደኞቻችሁ ስልክ ከፍታችሁ ገብታችሁ ማየት ትችላላችሁ። ኢንፎርሜሽንን ማለት ነው። በዛሬ ሰዓት ስልክ የለኝም ሚዲያ አልጠቀምም የሚል ሰው የለም። እንኳን አይደለም በነፃነት እድሜ ያሉ ተውና፣ አላያችሁም እንደ ጋሽዬ የአብርሃም አባት ምን እንዳሉ ማለት ነው። እናንተ ባትነግሩኝም እኔ ሚዲያ ላይ ቪዲዮችን እየተከታተልኩኝ ነው አሉ ማለት ነው። ጋሽዬ እንግዲህ አስቡት ማለት ነው። እሷ ውሸቷን ልትቀበጣጠር እኔ ስልክ አልነበረኝም ሚዲያ ላይ እንትን አልከታተልም ነበር ብላ እስከዛሬ ስትቀባጠር ኖረ። አሁን ደግሞ ጭራሽ ልጃገረድ ምን የመሰለች ቆንጅዬ የምታምር እንቦቀቅላ ይዛልን መጣች ማለት ነው። ቤተሰብ እንግዲህ ጠብቁ እንዶ አብርሃም እና ሩታ። እኔ ያላቅም እንግዲህ ዘንድሮ በመካከላቸው የገባው ሴጣን የተወጋ ይሁን ነው ምለው ማለት ነው። አዎ አላችሁ። አሁንም አላችሁ ተብሏል ቀስ በቀስ እያወጣችሁ ልጆቻችሁ ማለት ነው። ቀስ በቀስ ቀስ እያላችሁ በተራ በተራ ግን እንዳትደራረቡብን። እኛ አጀንዳ ሲደራረብብን ደስ አይለንም። ለምን ለወሬ ማለት ነው። እና ልጅ ያለሽ ሁላ ወልደሽ የደበቅሽ ሁላ ቀስ ብለሽ አውጪ ቀስ እያልሽ ማለት ነው። ለማንኛውም ውዶችዬ እንግዲህ እንጠብቃለን ማለት ነው። እውነት እኔ ግን አብርሃም ብላ የእውነቴን ነው የምላችሁ፣ አብርሃም ብላ ከመጣች እኔ አናቷ ላይ ነው የምጨፍረው ማለት ነው። ለምን እስከ ዛሬ ድረስ ተዘፈዘፈች ልጅ ካላት ማለት ነው። እንግዲህ በእኛንም ብቻ ሳይሆን የተደበቀው በቤተሰቦቿን፣ በእህቶቿ፣ በወንድሞቿ ተደብቋል ማለት ነው። አዝማሚያቸው እንደዛ ነው። ደንግጠዋል። አቤላም ደንግጧል። እህቷም ደንግጣለች። የትናንትናውም ልጅ ራሱ በጣም ደንግጧል። በዚህ እጅን አላስገባም ብሎ ነው እንትን ያለው ማለት ነው። እናም ቤተሰብ እውነቴን ነው የምላችሁ ይሄ በቀል ነው የሚመስለው። በቃ የድሮ የእክሷ ልትበቀል የመጣችው ነው የምትመስለው። ነፃነት ወገቧ ተጠቅ ብላለች፣ የእነዚህ ልጆችን ትዳርን ለማፍረስ ህይወታቸው እንደበመጥበት ማለት ነው። ለማንኛውም እንግዲህ እንጠብቅ አሁን ጠብቅ፣ አስራ አንድ ሰዓት ላይ በጉጉት ጠብቁን። ዋናው ነገር ብላለች። አሁን ኳሩ ነገር ዋናው ነገር ይኸው፣ ነገርኩሽ ነፃነት፣ በድጋሚ ደግሜ ነው የምነግርሽ። አባቱንም፣ አያቱንም፣ ቅድመ አያቱንም፣ ቅምቅም አያቱንም ሳይቀር እንዶ ንገሪ። እንደ ትላንትና ነው አንጠልጥልሽማ፣ እንዳትለቂ ተናገሪ። ጉድኮ ነው እንደው ዘንድሮ ጭራሽ እኮ ሳያፍሩ እናንተ ሰማኒያ ሳይደረግ ይወለዳል እንዴ? ኒካ ሳይደረግ ይወለዳል እንዴ የምትሉ አንዳንድ ኮመንታተሮች ግርም ነው የምትሉኝ። እና ይኸው እያያችሁ ነው ገና ኧረ አሉ አሉ። እኔማ ወሬ ነው ደርሶኛል አሉ ገና አሉ የደበቁ ልጃቸው ሚዲያ ላይ አላወጡም አሉ ተብያለሁ ማለት ነው። አዎ ቀስ በቀስ ሰላማዊ ሰልፍ የመሰለ በተርታ በተርታ ይዛችሁ ሉን ኑልን እናቴ እንዶ እኮ እነሱ እንደዚህ እንትን ላረጉት ነገር አሁን የእኔ መንቀጥቀጥ ነው እንደሚገርመኝ ማለት ነው። እንደምን አበሾልሽ ነው ቀለም እያልን ኧረ ጉድ እኮ ነው ዘንድሮ። እንዶ ሰላሙን ያምጣልን። ኧረ እነዚህ ልጆች ነገር እኮ ለማንኛውም፣ ሰላማችኋል ላይ ሀብዛልኝ ወዳችኋለሁ ላይ ካድርጎ ባይ እንግዲህ ጠብቆ የነፃነት ጉድ ማየት አለብን። ዛሬማ ማየት አለብን። እውነቴን ነው።